ሁለቱን ቀን ነገር ልጠይቅሽ። ምን አድ የኔ እና አንቺ እና ሪሌሽንሺፕ ብትፈልጊ ኖሮ እንደዚህ አይነት ነገር ከወንድ ጋር ታደርጊ ነበረ? አላ ከነዛ ፎቶች ምናምን በኋላ ኮ ቀረ። በቃ እኔ እና አንቺ ጋር ያ መከባበር ኮ አቆመ። ኪያስ ከፈለክ ቪዲዮ አጥፋና ብቻዋን ወስደህ ጠይቃት ምንም እንዳደረገች። እዚህ ጋር እኮ ምንም አይከብድም ወይ በልብ ያለን ሰው መርሳት አይክብድ ሞይ፣ አይክብድ ሞ፣ እስኪ አንቺኑ ልጠይቅሽ። ባንዲልብ ይቆርጣለው? አይ ክብድ ሞይ፣ በልብ ያለን ሰው መርሳ ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን። ሰሞኑ ጠፋጠፋ ብለናል እና ብዙ ነገር ሳይመቻች ቀርቶ ነው እና ቤተሰብ ታቃላችሁ፣ ደግሞ ዊና እና ወርዴ እንደተጣሉ ብዙ መንገድ ይጃ ያለው ብዙ ላስታርቅ ሞክሬያለው። ከዚህ በፊት እንደምታውቁት እንደሆነ ዊና ለሰው አስታራቂ እንደነበር ነው፣ ግን እሱ የሚያስታርቀው ጠፋ። እኔ ራሱ በስንት ትግል ዛሬ በቃ የመጨረሻዬን በቃ እድሌን እሞክራለሁ ብዬ ነው እና ዊና ደግሞ ማይሆን ባህሪ ያመጣው አሉ ብዙ ጊዜ ስለ አሁን ብዙ ሰው ሲያስታርቅ ነው ማቀው። ከዚህ በፊት ሁሉንም ሲያስታርቅ እናቃለን። የወርዲንም ነግሬያታለሁ፣ መለስ ብላኛለች። እሱንም ደግሞ ለሞክሮ ለአዋራው ሲሞክር እንደዚህ ነኝ ነገር ወሬ አታወራኝ፣ በቃ ምናምን እያለ በጣም ማይሆን ባህሪ ነው ያመጣው። ወይ ሰው ያመጣው ባህሪ፣ እኔ ይሄ ያመጣው ባህሪ ምንም ደስ አያለኝ አይደለም። ከጊዜ በኋላ እያመጣችው የሚያሳየው ነገር ጥሩ አይደለም። ምን ሆኖ ነው ቢና ጠይቄዋለሁ፣ ብዙ ጊዜ ጠይቄዋለሁ። እና ቤተሰብ፣ ቢያንስ እንኳን እናንተ ትንሽ ኦዲየንስ የሚሰማ ከሆነ ነገሩን ብታስተካክሉትና እኔም ያቅሜን ያህል ብሞክርና ሁለቱን ባስታርቃቸው በጣም ደስ ይለኛል። ግን ዛሬና ዛሬ እናንተ ጋር ነው የሚመጣሁት ይህን ነገር ያው ከእግዚአብሔር ጋር አሳካዋለሁ በማለት ነው እና ቤተሰብ አብዛኞቻችሁ እየደወላችሁ በቴክስትም ዊናና ዮርድ እንዴት ናቸው ምናምን ብላችሁ የጠየቃችሁ ብዙ ሰዎች አላችሁ። እናንተ የእናንተንም እንትን ለማሳየት ነው ዛሬ የመጣሁት። ብዙ ጊዜ ምንድን ነው ዊና ታውቃላችሁ፣ ቶሎ ይናድዳል ምናምን እና ይህ ነገር ደግሞ የሆነ የሚያጋጭ ነገር ሳይሆን በቃ በአንዳንድ ነገሮች ያው እግርና እግርም እየሄድን እንጋጫል። ግን እነሱ የተጋጩበት ምክንያትም ደግሞ የሆነ ለራሳቸው ሚኒስ ሊሆን ይችላል ችግር ሊኖረው ይችላል እና እሱን ችግር ደግሞ መቅረፍ ነው ያለባቸው። ሶስተኛም ሰው ምናምን ገብቶ አራት ምናምን ሰው ሊያስታርቅ አይገባም። ይሄን ነገር ራሳቸው ነው በመፍታት የነበራቸው። እኔ ደግሞ ነገሩ እንደዚህ ይከራል ብዬ አስቤም አላውቅም። ታውቃላችሁ ዊና መቃስ ነገሮችን ችሎ ብዙ ነገር ችሎን ነው የመጣው። ዮርዲም ያው ብዙ ነገር አግዘው ተጋግዘው ነው እዚህ ላይ የደረሱት። እና ይህን ነገር ደግሞ ከነሱ ውጭ የሌላ ሰው ምናምን ከሚያስገቡ ራሳቸው ሆነው ማስተካከል ያለባቸውን ነገር ራሳቸው ነው ማስተካከል የነበረባቸው። ግን እነሱ ስላመረሩት እኔም ላስታርቃቸው ብዙ ጊዜ እንደማያወሩ አሁን ሚዲያ ላይ ምናምን አልመጡም እንጂ ውስጥ ላይ ምናምን አያወሩም። ድንገት ነው በቃ እንደዚህ ነገር የተፈጠረው እና ይሄን ነገር ቤተሰብ ያው ዛሬ ከእናንተ ጋር እስቲ ፈጣሪ ከረዳኝ ዛሬ ላስታርቃቸው ሁለቱንም ጠርቻቸዋለሁ። እና ቤተሰብ በቃ በቻልኩት አይደል ላስታርቃቸው ምናምን ብዙ ያለ ካሜራ መጥቼ ቤት ላይ ምናምን ላስታርካቸው ሞክሬያለሁ እና እነሱ መምቢ ብለውኛል፣ ግን ዛሬ አያሳፍሩኝም ብዬ ከቤተሰብ ከኦዲንስ ጋር ካሜራ ላይ መጥቼ ነው። ቀደም የደወልኩለት ቢና ጋ ነው እሱም ያው እየመጣው ነው ብሎኛል፣ ግን እንደዚህ ላይ ነገር መሆኑ ግን አልነገርኩትም። ምናልባት ላይ መጣ ስለሚችል ቤተሰብ እናንተም እስቲ የሚሰማችሁ ከሆነ ለማስታረቅ ሞክሩ። እኔ የቻልኩትን አለ እሞክራለሁ። እና ቤተሰብ ምናምን ደውይለታለሁ። እየመጣሁ ነው ብሎኛል። ያው ታውቃላችሁ ብዙ ጊዜ ምን ይፈጠራል? እሱ ብዙ ሰዎች አስታርቋል። እንደምታውቁት ብዙ ነገሮች ላይ እያግባባ ምናምን ያስታርቃል። ግን ምንድነው አሁን እሱ እሱ በተጣላ ጊዜ የሚያስታርቀው ጠፋ። ቤተሰብ የሚያስታርቀው ጠፋ። የምር እኔ ራሱ የምር እንትናቸው እንትን ስላለኝ ነው በቃ ይሄን ያላየ ሰው ምናምን ቢሆን ማንም ችላ ይላቸው ምናምን። በቃ እኔ ግን በቃ ነገሩን የመጀመሪያ የድሮ ፍቅራቸውን እያየሁ ምናምን በቃ እንደዚህ ለምን እንዲሆኑ ይቻሉ ምናምን በቃ ሲራራቁም መደዋወልም አቁሞ አሁን ምንም አቁሞ አሁን በቃ እኔ እሱን እሱን ሳይ ነው በቃ በጣም አምረውታል ምናምን ብዬሽ መጣሁት እና ያው ከእግዚአብሔር ጋር ዛሬ ካላሳፈሩኝ እነሱ ለማስታረቅ ቦምብ እንትን ብዬሽ ካሜራ ይዤ እኔ የቻልኩትን እሞክራለሁ። በቃ ከእግዚአብሔር ጋር ይኸው መጣሁ። ቶሎ በላ ቤተሰብ እንደምታይ ምንድን ነው? እየሮክ ነኝ መጣሁ። ምንም ዛሬ ሊሆን ነገር ፈልኬ ለአወራ ፈልኬ ለእራሴ ምንም ነገር አለ። ኧረ ምንም የተፈጠረ ነገር የለም። ቤት ሄደ ነበር። አዎ ቤት ሄደ ነበር። በቃ ለራሴ ጉዳይ ያልኩህ ነገር ምን እንደሆነ ታውቃለህ? ዛሬ ለመጨረሻ ጊዜ ከዮርዲ ጋር ላስታርቃችሁ። በቃ የምሬን ነው። አንተ ብዙ ሰው ስታስታርቅ አይተናል። ግን ማንም ሊያስታርቅ እያየህ ነገሩ ዝም እያሉ ነው ሁሉም። እኔ ግን ይሄ ነገር እያመራችሁ መሆኑን አይቼ ነው ቢያንስ አንተ ትቀርበኛለህ ብዬ ነው ልናገርህ የመጣሁት ዛሬ

የኔና የዮርዲም ሪሌሽንሺፕ መቋረጥ መቆም እንደዚህ ቪዲዮ ላይ መሆን የለበትም ተባብለን እኔና እሷ ቁጭ ብለን ተነጋግረን ያበቃለት የጨረስ ነው ጉዳይ አይደል። በጣም ብዙ ለፍቻለሁ፣ በጣም ብዙ ለፍቻለሁ፣ በጣም ብዙ ነገር ሆኛለሁ። እኔና እሷ እንድንታረቅ ማለት የተጣላንበት ምክንያት እውነት እንደ በጣም ተሰለይ ነበር፣ ግን በጣም የሚደብርና ከሷ ማልጠብቃቸው ብዙ ነገሮች ሰሙ አየው ምናምን እኮ ያ ስለ አሁን ምንድን ነው? ያ ደግሞ ወደ እኔ ያ ወደፊት እንትኔ ምንም ብዙ እንትን አይደለም። አሁን እኔ ያው ነገሩን ሳይሆን ብዙ ሰዎች አንተ ተጣልተው ምናምን ለማስታረቅ ሞክራል። የድሮ ባህሪ የምናውቀው በዛ ነው። አንተ ደግሞ ነገሮችን ማስተካከል ሲገባ አንተ ቶሎ የመራቀ እንትን ነገር አትሰጥ። እኔ በህይወቴ ለራሴ ማንስ ልጅ አይደለም እሱ ማንነትን አሁን እኔ እየረሳው ያለ ነው የሚመስለኝ። ኖ መርሳት አለመርሳት አረግም። እኔ እንደዚህ ካሜራ ደቅነን ከማውራታችን በፊት በጣም ብዙ ተነጋግረናል፣ በጣም ብዙ ሆነናል። እኔና እሷ ሰው አዲስ አበባ መሄድኩበት ምክንያት እሱ ነበረ። አዲስ አበባ ሄጄ ብዙ ነገር ለማስተካከል ሞክሬ ነበረ፣ ግን ራሴን እስከ ማጣት ድረስ ደርሻለሁ። ይህና ወርድ ድጋሚ አብረን ምን ሆነ አይመስለኝም። የማይሆን ነገር ነው። ለምን ማየው ነገር ምን ነገር ምናምን ሳይሆን በቃ እግዚአብሔር ነገሮች ካልተቀየሩ ተቀየሩ በስተቀር አንይም። መስዋዕት ወል ጨርሰናል። እንደዚህ አትበል። ምናልባት ቪዲዮ ላይ ስላመጣው ኦዲየንሶችን ይቅርታ መጠየቅ ፈልጋሉ። እንደዚህ ሚዲያ ላይ ያላመጣውት ምናምን ሰላም አንድ አሁን እንዲህ እንድትል ምናምን አይደለም። ነገሩን መፍታት ካለብን መፍታት ነው እንጂ እንደዚህ እንደ ታታን ነው። ያቺ እሷ ነች። አዎ ጠርቻታለሁ። ዛሬ መጨረሻ ነው መጨረሻ። ላስታርቃችሁ። እኔን እኮ ማስፈቀድ ነበረብህ ወይ መናገር ለማስታረቅ። እኔ ማስፈቀድ ሳይሆን እኔን መናገር ነበረብህ በመጀመሪያ። እንደዚህ በነገር እንደማትመጣ ስለማቅ ነው። ለምን አሁን ምናልባት ነገሩን ታብሰዋለን። ምንም ነገሩን እንዲብሳ አይደለም ፈልገው ፈታይም። የድሮ ባህሪ እየተለወጠብኝ ነው። የድሮ ባህሪ እየተለወጠው። ምናልባት እኔና አኔና ሰው የተጣላንበት ምክንያት እኔና እሷ የሆነው ነገር ነው የድሮ ባህሪ እኔ አይደለም። እንዲህ ሊያደርግህ የቻለው ምክንያት ምን አይነት ምክንያት ቢሆን ነው? አንድም ደግሞ አንተ ነገሮችን ወደኋላ አስተውለምን፣ አስተው ብለህ የመጀመሪያ ማን? አሁን ሰው ስታሳደቅ ነው። እኔማ በቃ ስለ ሰው ስትመክር እኔም ብዙ ጊዜ ካንተ ቦካ ብዙ ነገር መክረህ እንትን ብለኸኛል። ይኸውልህ ያኒች ለእሱም ደግሞ አንተ ደግሞ እንደዚህ ሆነ፣ የኔንም መቀበል አለብህ። እኔ ትንሽ መሆኔን አለብህ ማየት ያለብህ። በቃ አሁን እኮ ሚኪ ይኸውልህ እና ስለ አሁን እኔ እንዲህ በኔ ፊት ወይ እንትን ምናምን እንድትሉ ሰላም አወርዳችሁ እንድትሄዱ ምንም የሚፈጠር ነገር የለም አሁን ይሄው ፊት ለፊት ሁላችሁ ማውራት ያለባችሁ ምን፣ እኔ ላይ ቀርቶኝ ስለመጣው ምናምን እሱን አክብሬ እንጂ እኔም እኔ ክፉ ደግ መነጋገር ስለማልፈልግ፣ አይ ክፉ ደግ ምናምን ተነጋገርን ክፉ ደግ ተነጋገርን። ክፉ ደግ ሆነን አይደል? ቴንክ ዩ አብረን ስለነበርንባቸው ጊዜያቶች፣ ግዢያቶች ምናምን። በቃ አንቺ ጎበዝ ነሽ፣ ትችያለሽ። ጥፋተኛ እኔን ጥፋተኛ አሁን የጣላንበትን ነገር እንዳወራ አታደርጊ። በቃ ምክንያት እንድናገር አታደርጊ አትገፋፊ። ሁልጊዜ አንቺ ትክክል ይሆንሽ ይመስል እኔን ጥፋተኛ ለማድረግ አትሯሯጪ። ዊና ምንድን ነው ችግራችሁ? ይኸውልሽ፣ አንቺ የጀመርሽውን መንገድ ቀጥይ። እግዚአብሔር ይርዳሽ፣ እግዚአብሔር ይከተልሽ። እኔን ግን በየማህበሩ ግን አታስጨንቂኝ። ዊና፣ እኔ እኮ ምንም ማለት አይደል የፈለግከውን ውሳኔ ውስጥ ነው ነው ውሳኔ ምንም አላደረኩም። እሱን ደግሞ በደንብ ጠንቅቀህ ነው የምታውቀው ምንም አላደረኩም እያልሽ ያደረግሽውን ነገር ልናገር የሆንሽውን ነገር ልናገር ስለቻልኩ ነው፣ ወይስ እንደሌላ ሰው ስላልሆንኩ ነው እንዴ? እ እንደሌላ ሰው ምንድን ነው የቻልኩ? እናውራ፣ ሚዲያ ፊት እናውራ። ተናገሪ፣ ንገሪኝ እ? እኔ ባለጌ ሰው እኔ እንደዚህ ሆነ እንደተፈጠረ ብዬ የማወራ ሰው አይደለም። አሁን ሰው ስለወራ ሰው ማመን የለብህም። እኔ እናንተ በጣም ብዙ ነገሮችን አሳልፈናል አለ ሰው አይደለም። አዳምጠኝ። እኔ እናንተ ብዙ ነገሮችን አሳልፈናል፣ ብዙ ነገር አሳልፈናል። ስለዚህ እዚህ ጋር መተን ዛሬ እንደዚህ ማለት አይጠበቅብልሽ። አንተ የፈለግከውን ነገር እያደረግክ ነው፣ መብት ነው። አልተቃወምኩህም እንደዚህ አድርግ፣ ለምን እንደዚህ ሆን ካላልኩ የፈለግኩትን ነገር እንዳደርግ ያደረግሽኝ አንቺንሽ ይብልሽ። ልንገርሽ አራት አመት ሙሉ እኔና አንቺ ሪሌሽንሺፕ ላይ ተከባብረን አክብርሽ አክብርሽ ነበር ነው ነው ነገር እየተናገርኩ ይሄ። አሁንም መከባበራችን እኮ ቀረ እንዴ? ከነዛ ቪዲዮዎች በኋላ ከነዛ ፎቶዎች አይደለም ምናምን በኋላ እኮ ቀረ፣ በቃ ኔና አንቺ ጋር ያ መከባበር እኮ አቆመ። ቴንኪው። አብረን ስለነበርንባቸው ጊዜያቶች፣ ባጭር ግዚያቶች፣ ሶ እኔና አንቺን ሰው የሚያውቀን በዛ መንገድ እንቀጥል። ኦኬ፣ አንቺ በራስሽ መንገድ ቀጥይ፣ እኔም በራሴ መንገድ ቀጥላለሁ። ስለዚህ እኔን ጥፋተኛ ለማድረግ ምንም አላደረግኩም። እኔ ምንም አላደረግኩም። እሺ፣ ካላደረገች ለምንድን ነው ይህን ዝም ብለህ የምትናገረው ሚኪያስ? ከፈለክ ቪዲዮ አጥፋና ብቻውን ወስደህ ጠይቃት፣ ምንም እንዳደረገች። እዚህ ጋር እኮ ምንም አላደረግኩም ያለችው እስኪ ለኔ ተበለኝ፣ እንደዚህ ሆ አፏን ሞልታ ፊት ለፊት አይኔን እያየሽ ምንም አላደረግኩም በይ፣ ዊና በይ፣ ገሪ ምንም አላደረግኩም በይ፣ እስኪ አይኔን እያየሽ አንቺ እኔ እኮ ከራሱ አንደበት ካልሰማ ነው። ከራሱ አንደበት አይደል? እንደዛ አይደለም። እኔ እኮ እንደዛ ሲሆን ሚኪ አዲስ አበባ ሄጄ እንደዛ ሲሆን ቅንጣት ታክል ለእኔ አላሰበችልኝም። ኧረ በስመ አብ ይሁን። እኔ እኮ ስላንቺ ስላንቺ ክብር፣ ስላንቺ ማንነት፣ ስላንቺ ፍቅር ነበር እማወራው ለሁሉም ሰው። በቃ አበቃ። የኔና አንቺ ጉዳይ ጨርሰናል። እኔና አንቺ እኔና አንቺ ጋር ከዚህ በኋላ የሚፈጠር ምንም አይነት ሪሌሽንሺፕ ላይኖር ዊና እኔ እኔና አንተ ጋር እኮ እንደዚህ የተፈጠረው አንተ እኔን መረዳት ባለመቻል ብቻ ነው እንጂ ሌላ ነገር የለም። እሺ እኔ ከማንኛቹ ወገሉን። ቆይ እስኪ አንቺ እስኪ አንድ ነገር ልጠይቅሽ። ዊ አይደለም አዳም፣ አንቺ የኔ እና አንቺን ሪሌሽንሺፕ ብትፈልግ ኖሮ እንደዚህ አይነት ነገር ከወንድ ጋር ታደርጊ ነበር? እንዴ እንደዛ አይነት አንተ ያደረከው እኛ ላይ የተለየ ያደረኩት ነገር ምንድን ነው ብዙ ነገር አሉባልታ ሰው ሊገባ እኔ ሚዲያ ላይ ወጥቼ እንደወራ የገፋፋሽ ዛሬ ምን ማድረግ ፈልገ ነበር? አልቀሰሽ። ምንም የምትፈጥሪው ነገር የለም። ምንም የምትፈጥሪው ነገር የለም። እኔ ማውራት እኔም እኔም እኔም የሁሉ ቀን ሙሉ ዝም ብዬ አርፌ ነው የተቀመጥኩት፣ ሳልናገር ምን አርፍ እኔ ምን አርፍ እኔ ምን አርፍ እኔ። መንገድ ያጠረግሽው እኮ አንቺ ነሽ፣ እኔ እኮ አይደለሁም። ምን ከዚህ በላይ ምንም ነገር ማውራት አልችልም። በቃ መብት ነው። በጣም ብዙ ጊዜ ላስረዳ ሞክሬ፣ ያለው ልትረዳኝ ፈቃደኛ አይደለም። ነገርኩሽ አይደል? መረዳት አንተ በራስህ የህይወት መንገድ መሄድ ከፈለክ መብትህ ነው። እኔ ላስገድድህ አልችልም። እኔ ይኸውልሽ ልንገርሽ ይሄን ነገር በራስህ የህይወት መንገድ ከዚህ በፊት ሄጅ አላውቅም በማንም የትኛውን ጊዜ ላይ የራሴን የህይወት መንገድ ተጠቅሜ አላውቅም። ቴንኪው ዛሬ ግን እድሉን ሰጠሽ። አሁን የራሴን የራሴን የህይወት መንገድ ነው መመራው። ከዚህ በኋላ እኔ ስላንቺ አገበኝ ስለሆነም ነገር በጣም ነው የሚሰገነው

እኔ ዩቲዩብ ከከፈትኩኝ ሁለት አመት አንድ አመት ከምናምን ሊሆን ይገኝ አይደለ እንደዛ ሁለት አመት ምናምን ሊሆን ይገኛል እኔ እና እሷ ግን አራተኛ ዓመታችን እ ነው ማለት አንድ ቀን ስለአንቺ መጥፎ ነገር አውርቼ አላውቅም እኔ ስለአንተ መጥፎ ነገር አውርቼ አላውቅም ዛሬ ግን የኔና አንቺ ነገር አቆምፋል አቁሟል አልቋል በቃ እሺ እንዴት ለምን እንደዚህ በአንዴ ትወስናለህ? መብቱን የፈለገውን ነገር መወሰን ይችላል አይደለም። አይ ከድሮም ጀምሮ እንደዚህ ነው። በፍቅሩ ናቸው መታቸው። አሁን ይሄ ነገር ባሉባልታ ነገር አሉ። ማመን ካለ ምንም እንዳላደረኩ አንቅቆ ነው የሚያውቀው። ሲቀጥል ነው ያ ሰው ምንም ነገር ቢነገር ብዙ ብዙ ስተቶችን ማለት ነው። አዎ እኔ ተሳስቼ አዎ ተሳስተ የሰው ልጅ እኮ ይሳሳታል። እኔና ከስተቱ ካልታረመ የሚያለያይ ነገር አድርጌ አልፈሽኛል ነገር አሁን አንተ ልክ እኔ አሁን ምን ልትለኝ እንደው ታውቃለህ። አሁን ብናገር እኔ ስላንተ እንደዚህ ሚዲያ ላይ ወጥቼ ምናምን አልናገርም። እኔ ልትሸነግኝ እንዳትሞክሪ። እኔ ከህይወት በጣም ብዙ ተምሬያለሁ። በጣም ብዙ የሚጠቅመኝና የሚጎዳኝን ነገር አላውቅም ነበር። ከዚህ በኋላ ግን በአንቺ ተምሬያለሁ። ክፉ ደግ አንነጋገር። ዊና እኔ እኮ ምንም አላደረኩህም። ክፉ ደግ አንነጋገር። አመሰግናለሁ።